ሰው እነዚህ እንደሚሉት አሁን እንግዲህ ወየው፣ ዛሬ ለምን ነብሱን የምታስፈራሩት? እውነቱን እኮ ነው። ይሄ እንደ እንግዲህ አንዱ የቀበሌ ካድሬ ወይ ደግሞ የሱ ዘመዶች ይደውሉና ማንሽን ማተርክ ይላችሁ። ይህ ነው ችግራችሁ፣ እንግዲህ ይህ ነው እንግዲህ ችግራችሁ። ምን አረጋውን ይ ያገኘ እኮ ነው። ምን አረጋችሁ? ማውራት አንችልም። ማሜና በቃ ፖለቲካ እናወራ፣ አታውሩ ነው የሚሉት እኮ እነሱ። ችግር እኮ አለባችሁ። ምን አረጋችሁ? አንድ ዘመዱ እኔ ነኝ እንግዲህ። ሁሉም እንግዲህ ተለያይቶ፣ በሀሳብ ተለያይቶ፣ እኔ እና እሱ ሀሳባችን የኔ ሌላ የእሱ ሌላ አንድ እህቱ ያለውለት እኔ ከድሮ፣ ግማሹ ሞቷል፣ ግማሹ ተሰዷል። እኔ ብቻ ነኝ ፖለቲካ የታውኩትኝ ማን ብዬና እና ግድ የለህም የለም የለም የለም የለም የለም ጦርነት ሳይጀምር ማንና ምት የእኔን መሬት ማንና እኔ የለውበትም እኔ የእናንተ ጦር እኔ ራሴ ለብቻ ድርጅት ነኝ ከማንም ጋር ማልሰራ ከማንም ጋር አልሰራ ብቻዬ ነው የምሰራው፣ ብቻዬን። ይህንን ነው ማሜ፣ እንሰናበትሽ በቃ መጥቼ ስልክ አቀብልሃለሁ። አይስወርም ይሄማ፣ የማይቀር በዚህ ከቀጠልክ ራሱ ደግሞ ፕሬዚዳንት ነው። ጊዜ አለ እኮ ነበረ። አትበል እንደዚህ፣ ተው፣ ተው፣ ተው

ስናይፐርም ቢሆን አይመታኝም። እኔም ልጅ ማታ የሚባለው ጋር ተጣልቼ ሁሰራለ አለም ማሜ ጁንታ ብዬ ተሳድቤልሽ። ከዛ በኋላ እናቴ ምን ይለኛል? አንዱ መጥቶ ሰላም ጤና ይስጥልኛል። እንዴት ነው አለው። ልትከሰስ ነው። የት ከመቀሌ? እና ወደ መቀሌ ልንወስድ ነው። ጃኒ ወደ ድሬ፣ እኔ ወደ መቀሌ። አክሱም ላይ ሊሰቅሉኝ ነው እኮ እናቴ